አክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግና መንግስት ከጋሸን እስከ ደንበጫ ጠንካራ ውጊያ ያደረግኩ ሲል አሳወቅም። የመከላከያ ሰራዊቱ ደግሞ ደቆስ ቀጠቀጥኩ የሚል ማብራሪያ አስከትሏል። የፋኖ ኃይሎች በተለያዩ ቦታዎች ጥቃቶችን ማድረሳቸውን ገልጸው በሰሜን ወሎ ዞን ከሰሞኑ ያወጁት ዘመቻ መጠናቀቁን አብራርተዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ ጀግና ተባሉ ያሏቸውን አካላት አንስተው አማርረዋል። አፈናቅሎ ማፈን ፖለቲካ ሆነ ሲሉም ተሰምተዋል። እናንተም ትሰሙታላችሁ። የኦሮሞ ነጻነት ጦር አዛዡ ከኤርትራ ግንኙነት ጋር በተያያዘ ምላሽ ሰጥተዋል። የፋኖ አመራሩ ደግሞ ብልጽግናን ያስደነበረ ያሉትን ህብረት በተመለከተ ማብራሪያ አቅርበዋል። እንመለከተዋለን። በትግራይ ክልል ርእሰ መዲናዋ መቀለን ጀምሮ በተለያዩ አካባቢዎች የመሬት መንቀጥቀጥ ተከስቷል። መጠናቸው ከ4.2 እስከ 5.6 በሬክተር ስኬል የተመዘገቡ ስለመሆናቸው መረጃዎች ያመለክታሉ። እንቃኘዋለን። ኢትዮጵያውያን የመዘዋወር መብታቸው ከባድ አደጋ ላይ መውደቁን መንግሥታዊ ተቋም አሳወቀም። ይህ በእንዲህ እንዳለ እየተከሰተውን የጸጥታ ቀውስ ተከትሎ መከላከያ በዋና መንገዱ ላይ ተሽከርካሪዎችን እያጀበ ነው ተብሏል። ተጨማሪውን አዘጋጅተናል። በተያዘ ዜና በአቶ ሽመልስ አብዲሳና ሙስጠፋ መሐመድ ኃይሎች መካከል የተቀሰቀሰ ግጭት መቶ ሺዎችን አፈናቅሏል። ወደ 300 ሺህ የሚጠጉ ዜጎች ናቸው በሶማሌና ኦሮሚያ ክልል አዋሳኝ አካባቢዎች ላይ ባለፉት ወራት ተፈናቅለዋል የተባለው ሌላኛው መረጃችን ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ወደ ግብፅ እንደሚጓዙ ተነገረም። ይህ በእንዲህ እንዳለ የእስራኤልና ሐማስን ስምምነት ተከትሎ በርካታ ፍልስጤማውያን ወደ ፈራረሱ መኖሪያ ቤታቸው ሲመለሱ ተስተውሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት ከጋሸና እስከ ደንበጫ ጠንካራ ውጊያ ያደረግኩ ሲል አሳወቅም። የመከላከያ ሰራዊቱ ደግሞ ደቆስኩ፣ ቀጠቀጥኩ የሚል ማብራሪያን አስከትሏል። የፋኖ ኃይሎች በተለያዩ ቦታዎች ጥቃቶችን ማድረሳቸውን ገልጸው በሰሜን ወሎ ዞን ከሰሞኑ ያወጁት ዘመቻ መጠናቀቁን አብራርተዋል። አገዛዙ በተለይም ባለፉት አስር ቀናት ሲያደርጋቸው የሰነበቱ ዘመቻዎችና ያጋጠሙ ጉዳቶችን በተመለከተ ከጻፈው ደብዳቤ በስተቀር ዝምታን መርጦ ሰንብቷል። ስለ ቆሰሉ ወታደሮቹ፣ ስለተማረከ ሰራዊቱ የሚናገሩ ሁለትም እንደ ቀይ መስቀል ያሉ ተቋማት ናቸው። ነገር ግን ዛሬ በመከላከያ ሰራዊቱ በኩል የደቆስ ናቸው፣ በክልሉ የብልጽግና መንግስት በኩል ደግሞ ተቀጠቀጡ መግለጫዎች ተሰጥቷል። በራስ ሀገር ዜጎች መካከል የሚደረግ የርስበር ስልቄትን ነው እንዲህ ባለ መልኩ የሚገልጹት። እንግዲህም የመከላከያ ሰራዊቱ በጎጃም ቀጠና ከጣና በለስ እስከ ገብሬ ባለው ቦታም 26 ገደልኩ፣ ስምንት ማረኩ፣ ዶክተር የሆኑ ፋኖችን ጭምር ያዝኩ፣ በአጠቃላይም ደቆስኳቸው ይላል። ያሰራጨው መግለጫም ሌላኛው የክልሉ የብልጽ ባለስልጣናትና መንግስት ያወጣው ሲሆን ከጋሸን እስከ ደንበጫም ኮረኢሎስ ከቁታ በር ጠንካራ ውጊያ ላይ ነው የከረምኩት ሲል አምኗል። የሀገሪቱ የጦር አዛዥ ዋና ዋና የብልጽግናው ሹማምንትም ተደምስሰዋል እጅ ሰጥተውም ተጠናቀዋል ሲሉ በፋኖ ኃይል ላይ ለቀማ ላይ ስለመሆናቸው ደጋግመው ገልጸዋልና በርካታ አካባቢዎች ላይ እንዴት እነዚህ ዘመቻዎች ተደረጉ ከማነስ ጋር የሚለው ማብራሪያ ባይኖረውም ካለፈው መስከረም ጀምሮ ያደረግኩት ዘመቻም መከላከያም አድማ ብተና ፖሊስም፣ መደበኛ ፖሊስም ሚሊሺያም ተሳትፈውበት በቃ ብቻ አይደለም ያለው ብልጽግናም የብሔራዊ መረጃና ደህንነትም የተሳተፈበት ነው ሲልም ያብራራል። ጋሸና፣ መርሳ፣ ሀብሮ ወረ ኢሎ፣ ከላላ ወረ ባቦ፣ ቦረና ተንታ፣ ኩታበር፣ መካነ ሰላም በወሎ ቀጠና፣ በጎጃም ቀጠና ደግሞ አዊ ዞን ባንጃ፣ በደንበጫ፣ በገርጨጭና በእንጅባራ እንደዚሁም በማዕከላዊ በሰሜንና ና ደቡብ ጎንደር ዞኖች ተዋጋው ሲልም የብልጽግናው መግለጫ ይቀጥላል። የቡድን መሳሪያን ጨምሮ በርካታ ምርኮ አገኘውም ይላል። ፋኖ ተጠናቆ እየተለቀመ ነው በሚል ከሁለት ዓመታት በፊት ጀምሮ የተናገሩት ፊልድ ማርሻል ብርሃኑ ጁላ በዚህ ሰሞንኛ ሰፊ የውጊያ ሪፖርት ላይ መስማማታቸው ግን ግልጽ አይደለም። የፋኖ ኃይሎች ደግሞ አሁን በተለያዩ አካባቢዎች ጥቃቶቻቸውን ማድረሳቸውን እንደቀጠሉ ነው የሚገልጹት። ትናንት በጎጃም ቀጠና መርጦ ለማርያም ከተማና ዙሪያው የነበረው ዛሬም በሰሜን ሸዋ ዞን ደብረ ብርሃን በሚሊሻና አድማ ብተና ኃይሎች ካምፕ ላይ የተፈጸመው፣ በዚሁ ዞን አርማንያ በተባለ ስፍራ የደረሰው የደፈጣ ጥቃት እንዲሁም ሬማ አካባቢ የተደረገው የታኩስ ልውጦችም ለዚህ ባብነት ይነሳሉ። ዛሬም ወረ ኢሉ ደብረ ኤልያስ የደብር አረብ ገበያ ወዘ ተጥቃቶች የተመዘገበባቸው አካባቢዎች ሆኗል። የፋኖ ኃይሎች ከሁለት ሳምንታት በላይ አውጀ ነው ቆይተናል ያሉትን የወሎ ቀጠናውን ዘመቻ ማጠናቀቃቸውን ግን አሳውቋል። ለ18 ቀናት ተደረገ ያሉት ይህ ዘመቻም በርካታ የነፍስ ወከፍናም የቡድን መሳሪያዎች ከነጠ ተኳሻቸው የተገኙበት ከ20 በላይ ወታደራዊ ተሽከርካሪ በምርኮ የተያዘበት የአገዛዙ አምስት ክፍለ ጦሮች የተበተኑበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት በርካታ ወረዳዎችን በፋኖ ታጣቂዎች የተያዙበት የህዝብ አስተዳደር መዋቅርም የተዘረጋበት ነው ይላል ያሰራጩት መግለጫ። ጠቅላይ ሚኒስትር አብይ አህመድ ጀግና ተባሉ ያሏቸውን አካላት አንስተው አማረዋል። አፈናቅሎ ማፈን ፖለቲካ ሆነ ሲሉም ተሰምቷል። የብልጽግናው ፕሬዚደንት ሰሞኑኛ ንግግሮች ማማረርና ወቀሳ የተሞላባቸው ሆኖ ቀጥሏል። የኢትዮጵያ ህዝብን ያልነቃ ሲሉ ደጋግመው ወርፈዋል። ጠቅላይ ሚኒስትሩ አየሩን ሁሉ ይቆጣጠሩልኛል ያሏቸው አጀንዳዎች በጦርነትና ከሻቢያ ጋር በቀጠለው ምልልስ ተሸፍነው እያለፉባቸው ናቸው። አገዛዛቸው በብዙ ጉዳዮች ላይ ዋሽቶ ህዝብን ሲያታልል የሚታወቁ ሆኗልና ሜጋ ያ ያሏቸው ፕሮጀክቶች እንኳን ሰሚያተው መስከረም አልፏል። የሆኖ ሆኖ ከሰሞኑ ደግሞ ወደ ደቡባዊ ኢትዮጵያ አካባቢዎች ሂደው ከዚህ በፊት እንዲሰሩ ያዘዟቸው ሁለትና ሶስት ቤቶችን ለመመልከት ሁለት አስርት ባለስልጣናትን አስከትለው የሄዱት ዐቢይ ያደረጉት ማብራሪያ ምሬት የተሞላበት ነው። መንፈሳዊ አንድምታ በሰጡት ንግግር የይቻላል የይሆናል ስብከትን አቅርበው በሀገሪቱ ያለውን ችግር ማብራርተው ጦር መሳሪያ የሚያነሱና ክላሽ የሚወዘውዙ ጀግና ተባሉብን ሲሉ ጠቅሰዋል። ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ክላሽ መያዝ፣ መሰልጠን፣ ማደግ፣ መጀገን ሆነ። መበላላት መጀገን ሆነ። እንዴት ሎ መሬቱ ይልማታል? በእርግጥ ክላሽ ለዛውም ጥቁር ክላሽ ታጥቀናል፣ ከጥቁር ክላሽም ድሮን፣ እንደውም አጥፍቶ ጠፊ አለን። እናም እኛ ጀግናንን ሺ ዓመት ብትዋጉንም አታሸንፉንም የሚለው ማን ነው የሚለው ጥያቄ ዜጋ ቢነሳ ልክ ይሆናል። ጠቅላይ ሚኒስትሩ ግን በዚህ አልበቃ ብሎ ሰው እያፈናቀሉ ለፖለቲካ መጠቀሚያ የሚደረግበት ሀገር ነው ኢትዮጵያ ብለው በምሬት ሲናገሩ ነው የተደመጡት። ሰው አፈናቅሎ ማፈን ፖለቲካ ሆነ ኢትዮጵያ ውስጥ። ሰው ቤቱ ቀየው እንዳይመለስ ፖለቲካ ኢትዮጵያ ውስጥ ሪከርድ የሰበረ የተፈናቃዮች ቁጥር የተመዘገበው በእርሳቸው የስልጣን ዘመን ነው። ተፈናቃዮችን መመለስ እንደ ቁርሳችን ቀላል ነው ብለው ለአምስት ዓመታት ካምፕ እንዲቆዩ ያደረጉትም እሳቸውና አገዛዛቸው ነው። ዛሬም የፈረሙት ስምምነት ተፈናቃዮችን መመለስ የሚያስገድዳቸው ቢሆንም ፖለቲካ የመጠቀሚያ ሆኑ እያሉ የሚናገሩት እሳቸው ናቸው። የኦሮሞ ነጻነት ጦር አዛዡ ከኤርትራ ግንኙነት ጋር በተያዘ ምላሽ ሰጥቷል። የፋኖ አመራሩ ደግሞ ብልጽግናን ያስደነበር ያሉትን ሕብረት በተመለከተ ማብራሪያ አቅርቧል። ሰሞንኛው አጀንዳ ብልጽግና ህወሀትና ሻቢያ አበሩብኝ እንደ ፋኖ ባሉ ታጣቂዎችም ወጉኝ የሚለው ወደ ተባበሩት መንግስታት ድርጅት የተላከው ደብዳቤ ነው። ከዚህ ጋር በተያዘ ከህወሀትና ከሻቢያ እንደዚሁም ከአንዳንድ የፋኖ አመራሮች የተሰጠው ምላሽ የሚታወስ ነው። አሁን ደግሞ ምላሽ የሰጠው የኦሮሞ ነጻነት ጦር ነው። የጦሩ አዛዥ ኩምሳ ድሪባ ጃል መሩ አማካሪ ከዚህ ጉዳይ ጋር በተያዘ ለቢቢሲ አፋን ኦሮሞ በሰጡት ምላሽ ከኤርትራ ጋር የተለየ ግንኙነት የለንም ብሏል። እኛ የማንም ተልእኮ ፈጻሚዎች አይደለንም፣ የህዝባችን እንጂ የአብይ አህመድ አገዛዝ እንዲህ ያሉ ነገሮችን ሆነ ብሎ ያስተጋባል፣ ነገር ግን እውነትነት የላቸውም ሲሉ ማክሏል። እኛ ከኤርትራ በኩል የጦር መሳሪያም ወታደራዊ ስልጠናም እያገኘን አይደለም የሚለውን በማከል ከብልጽግና ነው አሰብን ማግኘት ግድ ነው ጉዳይ ጋር በተያዘም በተባበሩት መንግስታት ድርጅት ሉአላዊ የተባለ ሌሎች ሀገርን መውረር ሌላ ሞትና ሌላ ጦርነት ሌላ እልቂትን የሚያመጣ ነው። ስለዚህ አብይ አህመድና በዙሪያው ያሉ ሰዎች ወደ እንደዚህ ያለ ጦርነት ከገቡ የኦሮሞ ህዝብን አይመለከተውም፣ ሲሉም አማካሪው ጅለኛ ጉደታ ይገልጻሉ። እንዲህ ያለ ፖለቲካዊ ስህተትን ከመደጋገም ይልቅ በዲፕሎማሲያዊና ሰላማዊ መንገድ ለማግኘት መሞከር ያሻል፣ ሲሉም ያክላሉ። ነገር ግን የኦሮሞ ነጻነት ጦር ከሌሎች የትኞቹም አካላት ጋር ትብብርና ትስስርን አስፈላጊ በሆነ ሰዓት እንደሚፈጥርም የጦሩ አዛዥ አማካሪ ገልጿል። ይህ በእንዲህ እንዳለ ብልጽግና ታጣቂዎች በህወሀትና ሻቢያ ተደግፈው ወጉኝ የሚል ደብዳቤና መግለጫ እንዲሰጥ ያስገደዱት በሎ ቀጠና የሚንቀሳቀሱ የፋኖ ኃይሎች አመራር የሆኑት አበበ ፈንተው የብልጽግናው አገዛዝ ትብብርና ህብረት ያስደነብሯል ይላሉ። ከሰሞኑ የፈጠራቸውና እሳቸው በሬ ወለድ ያሏቸው ክሶችም አንድም የሚፈጽመውን የንጹሐንን ግድያ ምክንያታዊ ለማድረግ ፣ ሁለትም ወደ ሰሜን ኢትዮጵያ ሌላ ጦርነትን ለመክፈት በሚል ያሰራጨው ነው ሲሉ አስቀምጠውታል። ምረዋሉ በሚለው ህዝብ ላይ እያደረሰ ያለውን የድሮን ጥቃት ዘር ማጥፋት በዓለም አቀፍ ደረጃ ወቀሳ እየደረሰበት ስለሆነ የራሱ ህዝብ ላይ ድሮን የሚተኩስ እየተባለ ስለሆነ ይህንን ለመሸፋፈን ብዙ ርቀቶች እየሄደ ነው። ይህ ኩነና የምናየው ከዛ አንጻር ነው። እኛ ከዛ በዘለለ ደግሞ በሰሜን በኩል ሊከፍተው ላሰበው ጦርነትም አሁንም አጀንዳ አድርጎ እያያዘው ነው። ከዛ ውጭ ግን እኛ ህዝባችን ምስክር ነው። አጠቃላይ ስርዓቱ የተጨነቀበት ህብረት ሲመጣበት በጣም ይፈራል፣ ይርዳል። በተለይ ደግሞ ፋኖን ነው እየተዋጋ ያለው ፋኖ ነው ሲኮንን ብዙ ጊዜ የምታየው። አገዛዙ ግን ፋኖ ብቻ አይደለም እየታገለ ያለው አማራ ብቻ አይደለም እየታገሉ ያለው። ደረጃው ሊለያይ ይችላል እንጂ ሁሉም ኢትዮጵያውያኖች እየታገሉት ነው ብዬ አምናለሁ። በትግራይ ክልል መቀለ ከተማን ጨምሮ የመሬት መንቀጥቀጥ ተከሰተም መጠናቸው ከአራት ነጥብ ሁለት እስከ አምስት ነጥብ ስድስት በሬክተር ስኬል የተመዘገበው ስለመሆናቸው መረጃዎች ያሳያሉ። ዛሬ በትግራይ ክልል የተለያዩ ከተማዎች በተደጋጋሚ የመሬት መንቀጥቀጥ ንዝረት ተስተውሏል። የአሜሪካ ጂኦሎጂካል ሰርቬ ይፋ ባደረገው መረጃ መሰረት ተደጋጋሚ የመሬት መንቀጥቀጥና ንዝረቱ ተሰምቷል። የመጀመሪያው ከመቀለ ሰሜን ምስራቅ 47 ኪሎ ሜትር ርቀት ላይ አራት ነጥብ ሁለት በሬክተር ስኬል የተለካ የመሬት መንቀጥቀጥ ተከስቶ እንደነበርና ንዝረቱን በተለያዩ ከተሞች ላይ ስለመሰማቱ የሚያትተው ነው። ይህ መንቀጥቀጥ የተከሰተው ቀን ዘጠኝ ሰዓት አካባቢ ነው። እንደ ቮልካኖ ዲስከቨሪ ያሉ የክትትል ተቋማት መረጃ ደግሞ የመሬት መንቀጥቀጥ ማዕከሉ ከውቅሮ ከተማ በስተ ምስራቅ 21 ኪሎ ሜትር ርቀት ላይ ሲሆን ከክልሉ ዋና ከተማ መቀሌ ደግሞ በ47 ኪሎ ሜትር ርቀት ላይ ተመዝግቧል። የመሬት መንቀጥቀጡ የተከሰተው ከምድር ገጽ ከ10 ኪሎ ሜትር ጥልቀት ላይ ሲሆን ይህም በአንጻ ተቀራራዊነት ጥልቀት የሌለው ወይንም ሻሎ መሆኑን ያሳያል። ጥልቀት የሌላቸው የመሬት መንቀጥቀጥ ክስተቶች በአካባቢያቸው ባሉ አካባቢዎች የመሰማት እድላቸው ከፍ ያለ ቢሆንም የዚህኛው መንቀጥቀጥ መጠን አነስተኛ በመሆኑ በሰዎች ዘንድ እንዳልተስተዋለ ተቋማቱ ይገልጻሉ። ከዛ ቀጥሎ በተጨማሪም ከመቀለ በሰሜን ምስራቅ 58 ኪሎ ሜትር ርቀት ላይ 53 በሬክተር ስኬል የተለካ የመሬት መንቀጥቀጥ ተከስቶ ንዝረቱም መቀለን ጨምሮ በበርካታ ከተሞች ላይ ተሰምቷል። ከዛም በሬክተር ስኬል 56 የተለካ የመሬት መንቀጥቀጥ መንቀጥቀጥ ከመቀለ በሰሜን ምስራቅ 53 ኪሎ ሜትር ላይ ተከስቶ ነበርም። አንድ የመቀለ ከተማ ነዋሪ በተለይም ምሽት አንድ ሰዓት አካባቢ የተከሰተውን ንዝረት እቃዎችና ህንፃዎች ሳይቀር እንዲነቃነቁ ያደረገ ነበር ሲሉ ነግረውናል። ምሽት አራት ሰዓት አካባቢ ደግሞም ከአዲ ግራት በደቡባዊ ምስራቅ 44 ኪሎ ሜትር ላይ የመሬት መንቀጥቀጥ እንዲሁ ተከስቷል። ይህ የመሬት መንቀጥቀጥ በሬክተር እስኪል 4.8 የተለካ ሲሆን ንዝረቱን በተለያዩ ከተሞች ተሰምቷል። ከምስራቅ አፍሪቃ ስምጥ ሸለቆ የጂኦሎጂ እንቅስቃሴ ጋር ተያይዘው የተከሰቱ ሊሆኑ ይችላሉ የተባሉት እነዚህ ክስተቶች ጋር በተያያዘም ባለሙያዎች የሚሰጡት ማብራሪያ ይጠበቃል። ኢትዮጵያውያን የመዘዋወር መብታቸው ከባድ አደጋ ላይ መውደቁን መንግስታዊ ተቋም አሳወቅም ይበንዲ እንዳለ የተከሰተውን የጸጥታ ቀውስ ተከትሎ መከላከያ በዋና መንገዱ ላይ ተሽከርካሪዎችን እያጀበ ነው ተብሏል። የብልጽግና አውሮፕላን ተሳፋሪዎች ስለ አበረቅራቂ አምፖሎች ስለሚረክል ኢኮኖሚ እድገታቸው በየለቱ እየተነተኑ የሀገሪቱ ዜጎች በተቃራኒው በጸጥታ ችግር እየተፈተኑ ቀጥሏል። መንግስታዊው የሰብአዊ መብቶች ኮሚሽን ይፋ ያደረገው ሪፖርቱ የሚያመላክተውም ይህንኑ ነው። ኢሰመኮ በኢትዮጵያ በሚወሰዱ እርምጃዎችና ጥቃቶች የ ሰዎች ከቦታ ቦታ የመዘዋወር ነፃነት አደጋ ላይ ወድቋል ብሏል። ኮሚሽኑ በተለይም በአራት ክልሎች መንግስትና ታጣቂ ኃይሎች በሚወስዷቸው እርምጃዎችና ጥቃቶች ከቦታ ቦታ የመዘዋወር ነፃነት መብት አደጋ ላይ ስለመውደቁ አሳውቋል። ተቋሙ አደረግኩት ባለው ምርመራም የሰዓት ላፊ ገደቦች፣ በታጣቂ ኃይሎችና በመንግስት የጸጥታ ኃይሎች የሚዘረጉ ኬላዎች፣ የመንገድ መዘጋት ትዕዛዞችና እርምጃዎች፣ እንደዚሁም በመንገዶች ላይ በሚደርሱ ጥቃቶች እገታዎች፣ የንብረት ዘረፋዎችና ውድመቶች በነፃነት የመዘዋወር መብት አደጋ ላይ ከመጣል ሻገርም በሕይወት የመኖር የአካልና የንብረት ደህንነት መብቶች ላይም ጥሰቶችን ማስከተላቸውን አረጋግጧል። ከአሶሳ ከተማ በኦሮሚያ ክልል በኩል አድርጎ ወደ አዲስ አበባ የሚወስደውና ና ከካማሺ ዞን ወደ ኦሮሚያ ክልል የሚወስደው መንገድ መዘጋቱን ከአሶሳ ዞን ወደ መተከል ዞን የሚወስደው መንገድም እንደዚሁ በተለያዩ ኃይሎች መዘጋቱን በአብነት በማንሳት በኦሮሚያና ና አማራ ክልል የተፈጸሙ እገታና ግድያዎችን የሚያብራራው ሪፖርትም ተካቷል። ይበ እንዲህ እንዳለ በአማራና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪው ሰልፎች ላይ የሚፈጸሙ እገታዎችና ግድያዎችን ለመከላከል በሚል የመከላከያ ሰራዊቱና ሌሎች የጸጥታ ኃይሎች እጀባ መጀመራቸውን ዋዜማ ዘግቧል። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ቀን ስድስት ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጓሐጽዮን ከተማ፣ እንደዚሁም ከአዲስ አበባ የሚነሱ ተሽከርካሪዎች ከረፋዱ አራት ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና የጸጥታ ኃይሎችን በየከተማው እየተቀበሉ አጀባውን እንደሚያካሂዱ ነው ምንጮቹን ዋቢ አድርጎ የዘገበው በተያያዘ ዜና የአቶ ሽመልስ አብዲሳና ሙስጠፋ መሐመድ ኃይሎች መካከል የተቀሰቀሰ ግጭት መቶ ሺዎችን አፈናቀልም ወደ 300 ሺ የሚጠጉ ናቸው። በሶማሌና ና ኦሮሚያ ክልል አዋሳኝ አካባቢዎች ባለፉት ሶስት ወራት ውስጥ ተፈናቅሏል የተባለው ባለፉት ተከታታይ ወራት የሁለቱ ክልል መንግስታት የጸጥታ ኃይሎች የከፈቷቸው ጥቃቶች ካደረሱት ሰብአዊ ጉዳት ባሻገር ውድመቶችን የሚያስከተሉ ናቸው። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት በኦሮሚያ ና በሶማሌ ክልል አዋሳኝ አካባቢዎች ከሐምሌ ሁለት 2017 ወዲህም በሁለቱ ማህበረሰቦች መካከል በተከሰቱ የተለያዩ ግጭቶች ምክንያት ከ288 ሺህ በላይ ሰዎች መፈናቀላቸውን ይፋ አድርጓል። የተባበሩት መንግስታት ድርጅት ሴቶች፣ ህጻናት፣ አረጋውያን ና አካል ጉዳተኞች በመጠለያ ጥረትና በቂ ባልሆነ የጥበቃ አገልግሎት ምክንያት ለከፍተኛ ችግር ተጋልጧልም ብሏል። የደህንነት ስጋቶችም የበቀል እርምጃን፣ ጾታን መሰረት ያደረገ ጥቃት፣ ስነልቦና ቀውስና ቀጣይነት ያለው የደህንነት እጦትን ያስከትላሉ ሲልም አክሏል። የአቶ መለስ አብዲሳ ኃይሎች ጥቃት በሶማሌ ክልል በዳዋ ዞን በሚገኙ ሞያሌ ና ኡዴት ወረዳዎች እንደዚሁም በሊበን ዞን በሚገኙ ዱካፍቱና ከርሳዱላ ወረዳዎች ውስጥ ከ136 ሺ በላይ ሰዎች እንዲፈናቀሉ አድርጓል። እስካለፈው ነሐሴም በሞያሌ 57፣ በኡዴት 45፣ በከርሳዱላ 21 ና በደካ ሶፍቱ 12 ተፈናቃዮች እንደሚገኙ ተረጋግጧል። የአካባቢው አደጋ ስጋት ስራ አመራር ጽህፈት ቤቶች የንብረት ውድመትና መቃጠል፣ የከብቶች መዘረፍ፣ በርካታ ሰዎች መገደልና መቁሰል ክስተት ተመዝግ አዝግቧለን ብሏል። የእነም መሀመድ መሐመድ ኃይሎችን በኦሮሚያ ክልል በምስራቅ ቦረና ዞን አሬሮ፣ ዳሳ፣ ጉዱማሌ ና ዋጫሌ ወረዳዎች ውስጥ ከ150 በላይ ሰዎችን አፈናቅሏል። የአካባቢው ባለስልጣናት የሰው ህይወት መጥፋትን ጨምሮ ከመቶ በላይ ከብቶች መዘረፋቸውንና ሰፊ የንብረት ውድመት ማጋጠሙን ነው የሚገልጹት። የአሜሪካው ፕሬዚደንት ዶናልድ ትረምፕ ወደ ግብጽ እንደሚያቀኑ ተነገረም። ይህ በእንዲህ እንዳለ የእስራኤል ሐማሱን ስምምነት ተከትሎ በሺዎች የሚቆጠሩ ፍልስጤማውያን ወደ ፈራረሱ መኖሪያ ቤታቸው ሲመለሱ ተስተውሏል። ይህን ስምምነት ያስቻሉት ዶናልድ ትረምፕ በመጪው ሰኞ ወደ ግብጽ እንደሚገቡ ዘ ታይምስ ኦፍ እስራኤል ዘግቧል። ፕሬዚደንቱ ወደዛው የሚጓዙት የግብጿቻቸው ያቀረቡላቸውን ግብዣ ተከትሎ ስለመሆኑም መረጃው ያክላል። ከሳቸው በተጨማሪ የሃያ የዓለም ሀገራት መሪዎችም በጋዛው ስምምነት ዙሪያ ለመምከር ግብጽ እንደሚገኙ ነው የተጠቀሰው። ይህንንም የአሜሪካ የውጭ ጉዳይ መስሪያ ቤት ማርኮ ሩቢዮ ማረጋገጫ ሰጥተውበታል። ትራምፕ በሚቀጥለው ሳምንት መጀመሪያም በቀይ ባህር ላይ ወደምትገኘው ሻርም አል ሼክ ደሴት እንደሚጓዙ ነው በመግለጫቸው ላይ የጠቀሱት። በደሴቲቱ ላይ የግብፁ ፕሬዚደንት አብዶል ፈታል ሲሲ አንድ ዓለም አቀፍ ስብሰባን ያዘጋጁ ሲሆን ይህም በእስራኤል እና ሐማስ የሰላም ስምምነት ላይ ያተኮረ ነው። በዚህ ስብሰባ ላይ እንዲገኙ የግብፁ ፕሬዚደንት ለጀርመን፣ ለፈረንሳይ፣ ለእንግሊዝ፣ ለጣሊያን፣ ለኳታር፣ ለተባ የነበሩት አረብ ኤምሬቶች፣ ለዮርዳኖስ፣ ለቱርክ፣ ለሳውዲ አረቢያም፣ ለፓኪስታን፣ ለኢንዶኔዥያ መሪዎች ጥሪ ማስተላለፋቸውም ተሰምቷል። የነዚህ ሀገራት መሪዎችም ከተቻለ ራሳቸው ካልሆነ የውጭ ጉዳይ ሚኒስትሮቻቸው እንደሚገኙ ማረጋገጫ ሰጥቷል። የእስራኤሉ ጠቅላይ ሚኒስትር በዚህ ስብሰባ ላይ እንደማይገኙ ይሄው መረጃ ያሳያል። ስብሰባውን የሚመሩት የግብፁ ፕሬዚደንት አብዱል ፈታ አልሲሲናም የአሜሪካው ፕሬዝደንት ዶናልድ ትራምፕ ናቸው ተብሏል። ይበእንዲህ እንዳለ እስራኤልና ሐማስ የደረሱበት የተኩስ አቁም ስምምነት ሲጀመር በ ዎች የሚቆጠሩ ፍልስጤማውያን ወደ ፈራረሱ መኖሪያ ቤቶቻቸው መመለስ ጀምሯል። ከሜዲትራኒያን የባህር ዳርቻ በሚገኘው አውራ ጎዳና በርካታ ሰዎች በእግራቸው ወደ ሰሜናዊ ጋዛ ሲተሙ መታየታቸውም ታውቋል። በጋዛ ሰርጥ ትልቋ የፍልስጤማውያን መኖሪያ የሆነችው የጋዛ ከተማም እስከ ትናንት ድረስ የእስራኤል ጦር ሰራዊት የሚወስደው ወታደራዊ እርምጃ ኢላማ ከነበሩት መካከል ናት። በጋዛ ሼክ ራይድዋን የተባለ አካባቢ ነዋሪ የሆኑት እስማኤል ዛይዳም ፈጣሪ መስገን ቤት ያልፈረሰም እንደቆመ ነው ሲሉ ተናግሯል። ነገር ግን አካባቢው ወድሟል። የጎረቤቶች ቤቶች ፈርሷል፣ አጠቃላይ መንደሩ የለም ሲሉም ከተፈናቀሉበት ሲመለሱ የጠበቃቸውን አስረድቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበርም። አበቃን፣ ቸር ያሰማን።